በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጥቅምት 23 የሚነበብ ስንክሳር፣ እረፍቱ ለሊቀ ጳጳሳት አባ ዮሴፍ። ጥቅምት 23 በዚች ቀን ለአባቶች ሊቃነ ጳጳሳት 52ተኛ የሆነ የእስክንድሪያ ሊቀ ጳጳሳት አባ ዮሴፍ አረፈ። ይህም አባት ከመኖፍ አገር ከተላላቆች ተወላጆች ወገን ነው። ወላጆቹም ብዙ ገንዘብ ያላቸው ነበሩ። ታናሽም ሆኖ ሳለ አባትና እናቱ ትተውት ሲሞቱ ድሃ አደግ ሆነ። አንድ እግዚአብሔርን የሚወድ ሰው አሳደገው። አድጎ በጎለመሰም ጊዜ የወላጆቹን ገንዘብ ሁሉንም ወስዶ ለድሆችና ለምስኪኖች መጸወተ። ከዚህም በኋላ ወደ አስቄጥስ ገዳም ወጥቶ ከአንድ ጻድቅ ሽማግሌ ሰው አባት ዘንድ መነኮሰ። በበጎ ገድል ሁሉ እየተጋደለ ኖረ። ዳግማዊ አባ ማረቆስም ሊቀ ጵጵስና በተሾመ ጊዜ የዚህን አባ ዮሴፍን በጎ ጠባዩንና ትሩፋቱን ዜና ሰምቶ መልእክተኞችን ልኮ ወደ እርሱ አስመጣው፣ በቤቱም አኖረው። ከብዙ ወራትም በኋላ ለአባ ዮሴፍ ሊቀ ጳጳሳቱን አባ ማረቆስን ወደ አስቄትስ ገዳም እሄድ ዘንድ ተወኝ ብሎ ለመነው። ያን ጊዜም ቅስና ሹሞ አሰናበተው። ሊቀ ጳጳሳት አባ ስምዖንም እስካረፈ ድረስ እዚያ በአስቄጥስ ገዳም ኖረ። ከዚህም በኋላ የግብፅ አገር ያለ ሊቀጳጳሳት ብዙ ወራት ኖረች። ከዚህም በኋላ ኤጲስቆጶሳቱ መማለጃ ስለተቀበሉ ከአንድ ሚስቱ ከሞተችበትና ማዕሰብ ከሆነ ጸሐፊ ጋር ሊቀ ጵጵስና ይሾሙት ዘንድ ተስማሙ። እኩሌቶቹ ግን ተቃወሟቸው። እንዲህም አሏቸው የአባቶቻችን ቀኖና መማለጃ የሚቀበለውን ሁሉ ወይም ስለ ክህነቱ ሹመት መማለጃ የሚሰጠውን ያወግዛል። ይልቁንም ይህ ሰው ሚስት አግብቷል፣ እንዴት ሊሾም ይችላል? በወንጌላዊ ቅዱስ ማርቆስ ወንበር ላይ የሚሾም ንጹሕ ድንግልም ነውና። ይህንንም ባሏቸው ጊዜ ፈሩ፣ ተመልሰውም ተስማሙ ለዚች ለከበረ ሹመት የሚሻለውን ይገልጽላቸው ዘንድ ክብር ይግባውና ወደ ጌታችን በአንድ ምክር ሆነው ጸለዩ። እግዚአብሔርም ሰምቷቸው ለዚህ የከበረ ሹመት የሚሻል አባ ዮሴፍ እንደሆነ አሳሰባቸው። ከዚህም በኋላ አባ ዮሴፍን ያመጡት ዘንድ ወደ አስቄጥስ ገዳም መልእክተኞችን ላኩ። መልክተኞችም ይህን አባት ዮሴፍን የመረጥከው ከሆነ ምልክትን ትገልጥልን ዘንድ አቤቱ እንለምናሃለን፣ የቤቱም ደጃፍ ክፍት ሆኖ ካገኘን ምልክት ይሁነን ብለው ወደ እግዚአብሔር ለመኑ። በደረሱም ጊዜ አንዱን መነኩሴ እየሸኘ የበዓቱም ደጃፍ ክፍት ሆኖ አባ ዮሴፍን አገኙት። ባያቸውም ጊዜ መንፈሳዊ ሰላምታን በመስጠት እጅ ነሳቸውና በደስታ ተቀብሎ ወደ በዓቱ አስገባቸው። በዚያም ጊዜ ለአባ ዮሴፍ ሊቀ ጵጵስና ይገባዋል፣ ይገባዋል፣ ይገባዋል እያሉ ይዘው አሰሩት። እርሱ ግን እኔ ብዙ ኃጢአትን ሰርቻለሁና ይህ የከበረ ሹመት አይገባኝም፣ እያለ ይጮህ ነበር። እነርሱም ወደ እስክንድሪያ ከተማ ወስደው ሊቀ ጳጳስና ሾሙት እንጂ ምንምን ምን ምክንያት አልተቀበሉትም። በወንጌላዊ ቅዱስ ማርቆስ ወንበርም በተቀመጠ ጊዜ ለአብያተ ክርስቲያናት እጅግ የሚያስብ ሆነ። ለእርሱ የሆነውን የግብሩን ገቢ ወስዶ ምድሮችን በመግዛት ለአብያተ ክርስቲያን መተዳደሪያ ለሆኑ ጉልቶች ያደርጋቸው ነበርና፣ አዘውትሮም ህዝቡን የሚያስተምራቸው ሆነ። በምንም በምን ለእያንዳንዱ ቸልል አይልም። ነገር ግን ሰይጣን ስለቀናበት ያለ ሐዘን አልተወውም። ይህም እንዲህ ነው። በምስር ሀገር የተሾሙ ሁለት ኤጲስቆጶሳት በህዝቡ ላይ ክፉ ነገር በማድረግ በማይገባ ስራ አስጨነቋቸው። እርሱም በርኅራሄና በፍቅር መንጎቻቸውን እንዲጠብቁ አዘዛቸው፣ ለመናቸውም። እነርሱ ግን ሰምተው ከክፋታቸው አልተመለሱም። በህዝብም ላይ ችግርን ባበዙ ጊዜ ህዝቡ ሁሉም በጠቅላላ ወደ ሊቀ ጳጳሳት አባ ዮሴፍ መጡ። በፊቱም እንዲህ ብለው ጮሁ፣ እኒህን ኤጲስቆጶሳት ከላያችን ካላነሳቸው እኛ ወደ ሌላ ሃይማኖት እንገባለን። አባ ዮሴፍም በመካከላቸው ሰላምን ለማድረግ ብዙ ትግልን ታገለ፣ ነገር ግን አልተቻለውም። ከዚህም በኋላ በግብፅ አገር ያሉትን ኤጲስቆጶሳት ለጉባኤ ሰበሰባቸውና ስለ እኒህ ሁለት ኤጲስቆጶሳት ነገራቸው። አሁንም ከመንጋዎቻቸው ጋር ሊያስታርቅ ሽቶ እኒህን ኤጲስቆጶሳት ወደ ጉባኤው አስቀረባቸው። እነርሱ ግን የጉባኤውንም የእርሱንም ቃል አልተቀበሉም። ስለዚህም ያ ጉባኤ ከሹመታቸው ሻራቸው። እነርሱም ወደ ግብፅ ንጉሥ ሂደው በሊቀጳጳሳት አባ ዮሴፍ ላይ በሐሰት ነገር ሰሩበት። ሊቀጳጳሳት አባ ዮሴፍንም ያመጡት ዘንድ ንጉሱ ወንድሙን ከጭፍራው ጋር ላከው። የንጉሱም ወንድም ወደ ሊቀጳጳሳቱ በደረሰ ጊዜ ተበሳጨ። ሊገለውም ወዶ ሰይፉን መዞ ሊቀጳጳሳቱን ሊመታው ሰነዘረበት። ግን እጁ ወደ ሌላ ዘን ብሎ ምሰሶ መቶ ሰይፉ ተሰበረ። እጅግም ተቆጥቶ ሌላ ሰይፍን መዞ በመላ ኃይሉ መታው። ያን ጊዜም ሰይፉ ከአንገቱ ወደ ወገቡ ተመልሶ ልብሱንና ቅናቱን ብቻ ቆረጠ። የንጉስም ወንድም ከክፋት ንጹህ እንደሆነ ስለዚህም አምላካዊት ኃይል እንደምትጠብቀው አሰበ አስተዋለም። ወደ ንጉስ በክብር አደረሰው። ወንድሙ ለሆነ ንጉስም በእርሱ በሊቀ ጳጳሳቱ ላይ የሆነውን ሁሉ ነገረው። ንጉሱም ፈራው። አከበረውም ከዚህም በኋላ ስለከሰሱት ከሰሱት ስለ ሁለቱ ኤጲስ ቆጶሳት አጠየቀው። እርሱም ስለ ክፉ ስራቸው በጉባኤ እንደ ተሻሩ እውነቱን ለንጉሥ አስረዳው። ያን ጊዜም ሐሰተኞች እንደሆኑ ንጉሥ አወቀ። ይገድሏቸውም ዘንድ አዘዘ። ሊቀጳጳሳት አባ ዮሴፍም ንጉሱን እንዲህ ብሎ ማለደው፣ ጌታችን በክፉ ፈንታ በጎ እንድናደርግ እኛን አዞናልና ስለ እግዚአብሔር ብለ እንሂን ማራቸው እንጂ አትግደላቸው። ንጉሡም ስለ የዋህነቱ አደነቀ። ልመናውንም ተቀብሎ ማረለት። ከዚህም በኋላ በሹማምንትና በኤጲስ ቆጶሳት ሁሉ ላይ የፈለገውን ያደርግ ዘንድ ቢፈልግ እንዲሾም ወይም እንዲሽር፣ የሚቃወመውም እንዳይኖር ደብዳቤ በመጽሐፍ ስልጣን ሰጠው። በዚህም አባት ዘመን የኢትዮጵያ ንጉሥ ወደዚህ አባት ወደ ሊቀ ጳጳሳት አባ ዮሴፍ እንዲህ ብሎ መልእክትን ላከ። ለወንጌላዊ ቅዱስ ማርቆስ መንበርና በላዩ ለመቀመጥ ለተገባው ቅድስና እጅ እነሳለሁ። በእኔና በመንግስቴ በመላ ወገኖች በኢትዮጵያ ሰዎች ላይ ይቅርታ እንድታደርግና አባታችንን አባ ዮሐንስን እንድትልክልን እነምናሃለን ከሀገራችን ሰዎች ከእውነት መንገድ የወጡና የሳቱ ጳጳሳችንን አባ ዮሐንስ እኔ ሳልኖርና ሳላውቅ አባረውታልና ስለዚህም፣ በሀገራችን ቸነፈርና ድርቅ ሆኖ ከሰዎችም ከእንስሶችም ብዙዎች አለቁ። አሁንም አባቴ ሆይ ስንፍናችንን ይቅር በል። መሐሪና ይቅር ባይ ወደ ሆነ እግዚአብሔር ፈጽሞ ይማልድልን ዘንድ በከበረች ጸሎቱም ከዚህ መከራ እንድን ዘንድ አባታችንን አባ ዮሐንስን ላክልን። አባቴ ሆይ የተባረረበትን ምክንያት እኔ አስረዳለሁ። እኔ ልጅህ ከአባቴ ከጳጳስ አባ ዮሐንስ ቡራኬ ተቀብዬ እርሱ ከሰራዊቱ ጋር በፍቅር አሰናብቶኝ ወደ ጦር ሜዳ ሄዱ። ከጦር ሜዳን በተመለሱ ጊዜ አባቴን አባ ዮሐንስ ጳጳሱን አጣሁት። ስለ እርሱም በጠየቅኩ ጊዜ በቀድሞ ዘመን ዮሐንስ አፈወርቅን ንግስት አውዶክሲያን እንዳሳደደችው በክፉዎች ሰዎች ምክር ንግስቲቱ ሚስቴ ማሳደዷን የቀኑናውንም ትእዛዝ በመተላለፍ በፈቃዳቸው ሌላ ጳጳስ እንደሾሙ ነገሩኝ። እርሱ አባ ዮሐንስም ከኢትዮጵያ ባሳደዱት ጊዜ ወደ አስቄጥስ በመሄድ አስቀድሞ በመነኮሰባት በአባ ሙሴ ጸሊም ገዳም በዚያ ተቀመጠ። የኢትዮጵያ ንጉሥ መልእክትም ወደ ሊቀ ጳጳሳት አባ ዮሴፍ በደረሰች ጊዜ አነበባት። ስለ ኢትዮጵያ ንጉሥ የሃይማኖት ጽናት እጅግ ደስ አለው። ፈጥኖም ወደ አስቄጥስ ገዳም መልእክተኞች ልኮ አባ ዮሐንስ ወደ እርሱ አስመጥቶ አረጋጋው፣ አጽናናው። ከዚያም በኋላ ከደጋጎች ሰዎች ጋር ወደ ኢትዮጵያ አገር ላከው። አባ ዮሐንስም ወደ ኢትዮጵያ አገር በደረሰ ጊዜ ቸነፈር ተወገደ። ዝናብም ዘነበ። ንጉሥና መላ የኢትዮጵያ ሰዎች ደስ ብሏቸው እግዚአብሔርን አመሰገኑት። ይህም ሊቀጳጳሳት አባይ አባ ዮሴፍ መናፍቃንን የሚገስጻቸው ሆነ ህዝቡንም ከአባቶቻቸው በተቀበሏት በቀናች ሃይማኖት እንዲጸኑ አስተማራቸው። ከቅዱሳን መጽሐፍትም ለእነርሱም ስውር የሆነውን ተርጉሞ ያስረዳቸው ያስገነዝባቸውም አል በትምህርቱና በጸሎቱም እንዲሁ ጠበቃቸው። ጌታችንን በእጆቹ ብዙዎች ተአምራት አደረገ። የአማረ ገድሉንም ፈጽሞ እግዚአብሔርንም አገልግሎ በሰላም በፍቅር አረፈ። መላ የህይወቱም ዘመን ሰባ ስምንት ነው። ከምንኩስና በፊት ሀያ ዓመት በምንኩስና ተጋድሎ ሠላሳ ዘጠኝ ዓመት በሊቀጳጵስና ሹመት አስራ ዘጠኝ ዓመት ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረም፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። እረፍቱ ለዲዮናሲዮስ በዚችም ቀን የቆሮንቶስ አገር ኤጲስ ቆጶስ ዲዮናስዮስ በዓላውያን ነገስታት በዲዮቅልጥያኖስ በመክስሚያኖስ ዘመን በሰማዕትነት አረፈ። ይህንንም ቅዱስ በያዙት ጊዜ ብዙ ሥቃይን አሰቃዩት። ማሰቃየቱንም በሰለቹ ጊዜ ራሱን በሰይፍ አስቆረጡት። የሰማዕትነት አክሊልንም ተቀበለ። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የኢላሪዮስ የጣንቅያቅ የቴዎዶሲዮስ የቴዎላስ የዮሳብ የገድላ የእስክንድሪያ መታሰቢያ። በዚችም ቀን የቅዱሳን ኢላሪዮስ ጣንቅያቅ፣ ቴዎዶሲዮስ፣ ቴዎላስ፣ የዮሳብና ገድላ የሰማዕት እስክንድሪያ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። መቼ መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት 23 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን መልካም ጊዜ።